የስኳር በሽታ በርካታ አይነቶች አሉ። እንደምንም እናውቃለን፣ የተለመደው የስኳር በሽታ አይነት ሁለተኛ አይነት የስኳር በሽታ ነው። እሱም በተለምዶ ከ30 እና 40 ዓመት በላይ ያሉ ታካሚዎች ዘንድ የሚታይ ሲሆን የስኳር በሽታ ታሪክ ያለው ቤተሰብ አለ። ነገር ዲም በጣም በገና የሚጀምር የስኳር በሽታ የለም። እንደምንም ሞዲ የሚባለው ነገር ሶስት ትውልዶች የገና የስኳር በሽታ ያለው ነው። ይህም ከ20 ዓመት ወይም ከ30 ዓመት እድሜ ሶስት ትውልዶች የስኳር በሽታ ያላቸው ማለት ነው። ስለዚህ ይህ ከተለመደው ሁለተኛ አይነት የስኳር በሽታ እና ከመጀመሪያ አይነት የስኳር በሽታ የተለየ የስኳር በሽታ አይነት ነው። መጀመሪያ አይነት የስኳር በሽታ ኢንሱሊን የሚያስፈልገው የስኳር በሽታ ነው። ተለመዱት እድሜዎች በህፃነት ናቸው። ወደ ህፃኑ ለህይወቱ ሙሉ ኢንሱሊን የሚያስፈልገው